ሌላ ቦታ ተጠርቶ ሄደ ካለ ቆለጥ የለውም ብላችሁ በዚህ እንድትሉ፣ በቃ እንድትወስኑ

ሰላም ነው። እንደት ነው ወንድም? አለ ደህና ነን። አይዞህ አይዞህ ወንድም አይዞህ አይዞህ። ከርከር ነው እንደዚህ አይነት ነገር ሁልጊዜም ይፈጠራል እና ግን ማወቅ ያለብህ ነገር ሁልጊዜም የወደቀ እንጨት ላይ ምንድን ነው የሚባል ነገር አለ። በዝቹ የተነሳ ከኋላ የሚመጡ ሰው የሚዲያ ነገር እንግዲህ እንደምታዩት ሚኬ የመጣው በአንድ እንትን ነው። አሁን ላይ ግን የሚያነሱት በብዙ ነገር ነው። እና ሚዲያ ላይ እኔ የታዘብኩት ነገር ምን አለ መሰላችሁ መደበቅን ማለት መደበቅን ሞር በቃ ራስን ግልጽ ማድረግ በጣም በሽታ መሆኑን ነው ያየሁት። ፌክ ነው፣ ሁሉም ፌክ ነው። ይሄ አሁን የዛሬ ዓመት አንተ እንደዛ ላይ ከአሁን መኪና ውስጥ ሆነህ እንደዚህ ነው እንደዚህ ነው በምትል ሰዓት እና ዛሬ ላይ እንደዚህ የፖስትከውን ቪዲዮ እዛ ላይ ገብተህ ተመሳሳይ የጻፈ ኮሜንትን ያጻፈ ተመሳሳይ ሰው ብታይ ትገረማለህ። ያኔ የእኔ ጀግና ስወድግ ምናምን ያለ ሁሉ ድጋሜ ዛሬ ላይ ግን የጻፈውን ኮሜንት ብታየው በጣም ከራስህ ጋር ትጣላለህ። እና ምንድን ነው በጣም ገራሚ ነው። እኔ አንተ ለረጅም ጊዜ ጌም ስትጫወት ኖረሃል። እኛ ጌም ከዛ በፊትም የተጫወትን ሰዎች አይተነዋል፣ ምን እንደሚገኝበት ገንዘብ እንዴት እንደሚገኝ ማታ ግን ብዙ ሰዎች ብዙ ሰዎች ሚኪ የዛሬ አመት ነው ምናምን ማነው የዛሬ አመት ነው ከስንት ወር በፊት ብቻ የስንት መኪና አለኝ ያላትን ቃል እያወጡ ምንጩ ይታይ ሲሉ የነበሩ ብዙ ነበሩ። እና ምንም ምንጭ የለውም ጌም የሚጫወት ሰው ገንዘብ እንዳለው ሁላችንም እናቃለን። አንተ ደግሞ ፈን እያረክ ለረጅም ጊዜ ተጫውታል። ብዙ ጊዜ ጊፍት አግኝታል። ይሄ ምንም ምንጭ የለውም እና እባካቸው፣ አንድ ነገር አንድ ሰው ሲወርቅ መረባረብ በጣም አስጠያፊ ነገር ነው። አስጠያፊ ነገር ነው። ሚኪ ኮንፊዝ ሆኖ ንግግር አንዳንዴ ሊበላሽበት ይችላል። የዋ ነው እናውቀዋለን። እኔ የሚገርም ነገር ሚኪ ሴትየዋ እኔ እና ፋሲካ ከዚህ በፊት እንትን ሄደን ሰርተንላታል ቪዲዮ። እኔ ተጠርቼ አይደለም። ፋሲካ ጋር ብዙ ጊዜ ታውቃላችሁ፣ ፕሮሞሽን እንሰራለን እና ፋሲካ አንድ ቦታ ላይ ብቻ ቪዲዮ ገብቼ እንግዲህ ፀጉር ቤት ነው መግባት አይቻልም፣ ግን ውጪ ላይ የሆነ አክት እያደረግን እንትን የምንወስዳቸው እንትኖች አሉ ቪዲዮ ስንሰራ። እና ውጪ ላይ ብቻ የሆነ ቦታ ላይ ሾት ነገር እገባለሁ። ከዛ እሷ ውስጥ ገብታ ከሰርታ የምትወጣበትን ቪዲዮ አብረን ሰራ። አንዴ ነው ያየኋት ሴትዮዋ፣ ጌታም ሚኪ እንዴት እንዳየች ልነግርህ አልችልም። ወደ አሁኑ ነው ሴትዮዋ እንደማትወደኝ ምናምን ነገር ያወቅኩ። አስተያየቷ ትክክል አልነበረም። ባለፈው እንዲ ብዬ እያወራ ነበር፣ ቺ ሴትዮ ማትወደኝም። አሁን ይሄ ነገር ከተፈጠረ ወደዚህ እያልኩ ነበረ ገባ እና ምክንያቱም ያ ቪዲዮ እንዳይፖስት አድርጋለች። አንደኛ ተመስገን ነው ፈጣሪ ይወደኛል። ብፖስት ኖሮ እኔም የእኔም ስም ይነሳ ነበር፣ ግን ፈጣሪ እንትስ ሲለኝ ያ ቪዲዮ እንዳይፖስት አድርጋለች። የሚገርም ነገር። ከዛ በቃ እኔማ ያቺ ሴትዮ አትወደኝም፣ አንዴ አይቻለው ብዬ ላይፍ ላይ እያወራ እያወራው ነበርና ፋሲካ ለረጅም ጊዜ ስለሷ በጣም ስለሷ ጥሩነት ስለሷ በጎነት ነው የምታወራኝ። የሆድ የሆዳዋን ታወራኛለች አንዳንዴ በቃ ምን አይነት ሰው እንደሆነች በቃ፣ ስለሷ ማውራት ከጀመረች አጨርስም ነው። እኔ እንደ እንትንም አላይም ነበር ያኔ። ከዛ አሁን በቅርብ ከዚህ ይሄ ነገር ከተፈጠረ ወደዚህ ላይፍ ላይ ነው ከትናንት ወደ እያወራን ምናምን፣ አይ ቲንክ ተደዋውለን መሰለኝ ይሄ ልጅ ቆሎ አይወደውም ሁለተኛ እንዳታመጪው አለችኝ፣ አለችኛል አለች እንደዚህ አለችኝ። የሚገርም ነገር ነው። ካራክተር ካራክተሩ የሚጽፈው እንግዲህ ለራሱ አልወደደ ማለት ነው። በቃ ሲወድ ነው የሚያስገባ። ቆሌ ቆሌ አይወድም ብላኝ፣ ኮርጋ ቪዲዮ ያልፖስተትኩት እንዳፖስት ብላኝ ነው። ጌታን ሚኪ መጠየቅ ትችላለህ። ፋሲካ መጣ ማለት መጣ ማለት እንዳፖስት ብላኝ እራሱ አወራችኝ እንደዚህ። ፋሲካ ቆሌ አይወደው ልጅ ሁለተኛ አታምጪው አለችኝ። አስበው፣ ምን ያህል እንዴት ሰው እንደምትመርጥ እንዴት ማለት የዋህ ሰዎችን መርጣ እንዴት እንደምትጠቀም ጎዳውኑ ነ የገባኝ፣ ገና ከመጀመሪያ ይሄ ነገር ሲፈጠር። ምክንያቱም እኔ ፋሲካ ለምሳሌ ከሴትዮዋ ጋር ትንሽ የምታስተዋውቀኝ ከሆነ ጥያቄ አበዛባታለሁ። ፋሲካ ለምታደርገው ነገር እሷ ትነግረኛለች። እኔ ደግሞ ጥያቄ አበዛባታለሁ። ያ እንደሚሆን ስለምታውቅ ይሄን ነገር ተጠቅማለች። ሶ ፋሲካ ምንም አይነት ስለሷ ምን እንደምታደርግ ስለንሷ ጦርነት ነው እንጂ ለሷ ገንዘብ እንደምትሰጥ እንደዚህ ወርቅ፣ ይሄ ሁላ ጣጣ ምን አይነት ምንም አይነት ነገር አላነሳችብኝ። ምንም አይነት ነገር አውርታኛ አታውቅም። ይሄም እንዳይሆን ሴትዮዋን ስታደርግ የነበረች በጣም ከባድ ሰው ናት። በጣም ማለት ይበዛ እና ምንድን ነው፣ ምን ልልህ ፈልጌ ነው፣ በቃ የተፈጠሩ ነገሮች ሁልጊዜም የሚያልፉ ናቸው። ገባካ? ይፈጠራሉ፣ ያልፋሉ፣ ይፈጠራሉ፣ ያልፋሉ። ሁልጊዜም ግን አንተ ከመጀመሪያው ጀምረህ ራስህን የዋህነት ራስህን ግልጽ አድርገሃል። ይህን ያለህን ነገር ሁላ ስትናገር ነበር። ይሄ ነገር ደግሞ አይንም የሚባል ነገር አለ። የኛ ሰው እና አትመን በቃ ሁላችንም በቃ መደበቅን መርጣለሁ። ምልክ ለዚህ ነው። ግልጽ ስለሆንክ ግን ዛሬ ላይ ያ ግልጽነት ሰዎች ዘንድ በማይጠቅሙ ሰዎች ዘንድ ግልጽ መሆንክ ትንሽ ችግር ላይ ጥሎሃል። ሚዲያ ላይ አንድ ቀን ብቻ ነው ሰው የሚንጫጫልክ። ረጅም ጊዜ ጥሩ ከሰራክ፣ ረጅም ጊዜ በጎ ነገር ከሰራክ አንድ ቀን ጉብዝናህን ይናገራል። ትንሽ እንክልህን ካየህ ግን ዘጠና ፐርሰንት አንተ ላይ ነው የሚወርደው። እኔ ያየሁት ነገር ሶሊዬ አባትህ በጣም እንዳልከው አሁን ከዚህ ባጃጅ መጀመሪያ ጊዜ እሱ ምልክ ምንም ምንም ዜሮ ነበርኩኝ እና አ እያንዳንዱ ዜሮ ነበርኩኝ። ቲክቶክ የሚባል ፕላትፎርም መጥቶ እዚህ ፕላትፎርም ላይ እንትን አደረኩኝ። ምንም በቃ ሶስት ሰዎች ነበር ቲክቶክ ኢትዮጵያ ውስጥ የሚያውቁት የሚያጡት፣ ሆፓ፣ ሁሌንም፣ ፓገል ናጆ እና ምንድነው ጥቅሙ ብዬ ዛሬ ሰባት አመት ስድስት አመት ስጠይቃቸው የመንገር አይዲያው አልነበራቸው ብቻ በምንም ማድረግ ያወኩት? በዛች ተጫውቼ ምናምን ነገር እኔ አንድ ሺህ ብር በኪሴ ይኖረኛል ብዬ የማላስብ ሰውዬ፣ እንትና ባጃጅ መግዣ ድረስ ገንዘብ ያዝ፣ ያንን ባጃጅ ገዛውና በቃ በህይወቴ አንድ ለውጥ፣ ይሄ ለውጤ ደግሞ ሌላ ሰው ሊያበረታታ ይገባል ብዬ ባጃጅን አደባባይ ፖስት አደረግኩ። እንደውም ያው አጋጣሚ ሆኖ ሀብት ሲመጣ እንትን ባጃጇ ልቃ ፕራይቬት አድርጋት አሉ ባጃጇ ላይ እንዴት አድርጊ እንደ ላምበርጊኒ ተለጥፍ ተሰ እንደ ላምበርጊኒ ነው። ኮፒሊንግ አድርጎ እንደ ላምበርጊኒ በቃ ሰው ከዚህ ተምሮ ጥሩ ደረጃ እንዲደርስ ይሄም ጥቅም አለው ብዬ ለብዙዎቹ ቲክቶከሮች፣ ለጆን ዳንኤል ጭምር ለነናሁም እንዲሁም ለትልልቅ ለሚባሉ ቲክቶከሮች እኔ ነኝ ይሄ ቲክቶክ ላይ ገንዘብ ሜክ እንደሚደረግ ኢንተርቴን ተደርጎ ገንዘብ እንደሚገኝ ምናምን ነገር እየተናገርኩት በዛች በሌለኝ እውቀት ከዚህም፣ ከዚህም፣ ከዚህም ጠያይቄ ማለት ነው እና ያለኝን ነገር ለሰዎች ማካፈል በጣም የምወደው፣ ያለኝን ነገር ማሳወቅ በቃ ከማውቃት ላይ ማሳወቅ ነው የምወደው ከድሮ ጀምሮ። ሁሉም ሰው ደግሞ የባጃጇን እኮ ላወጣት ነው ምን ያህል ደስተኛ ሆኜ ተነጥፌ ባጃጄ ላይ ትናልባስንቀ የሆነ ገድበልና ልረና ይሄ ጠላት እንደሚገዛብኝ እኔ በምንም ላቅ አልችልም። ጠላት ሁሉ ይሄ ሁሉ ገዝቶ ቁጭ እንደሚያደርግ ሚኪ በተቻለ መጠን አንተ አሁን ከዚህ በኋላ ብዙ ትምህርት ወስዳል። የተቻለ መጠን ይሄ እርዳታ ነክ የሆነ ነገር ውጣ፣ ከዛ ውጣና ራስ ላይ የሆነ ጊዜ አይ ነበር የሆነ ኮንቴንት ምድው ጌም ሰራ ትጫወት ነበር፣ ከዛች ሩሲያዊት ጋር ምናምን የኔ ፍቅር አመጣት ቪዲዮ ቃ ጊዜያችን ተመልከት። አየኸው ባጃጅ የመጀመሪያ ጊዜ የገዛው ጊዜ ያው ከባጃጅ ጋ እንደዚህ ነው የተነሳሁት ፎት እንደዚህ ባጃጅ በደስታ በቃ እንደዚህ ጌቱ ኦማሄሬ ነው ምናም ባጃጅ ላይ ያው እንደ ተለቀቁ ግን አንድ እኔ እኔ በቲክቶክ ጥቅም ይገኛል ብዬ የነገርኩት ጓደኞቼ ባጃጅ እንዳለኝ ባጃጅ እንደገዛው በዚህ እንደተጠቀምኩኝ ለሰው መናገር እንደሌለብኝ አልነገሩኝም። እኔ እዛ ጋራ በዚህ ጥቅም ይገኛል ብዬ የነገርኩት ሰው ተው ይሄ ይሄ ሲሰበስብባል ብሎ አልነገርም። ኦሬዲ ይሄ ያለኝ ይሄ ያለኝ ይሄ ሰው መጥቶ በጠቅላላ ይሄ ቁጣላት ተሰበስብባል። ከረፈደ በኋላ ማለት እ ምን ያል እኔ ባይዘው ወይ ምን አለ መሰለህ አሁን እንትና ይሄ ጆን ዳንኤል ራሱ በጣም ጎርቶታል እንደዚህ መሆኑ ማለት ነው። አሁን ጆን ዳንኤል ከዚህ በፊት አይተህ ከሆነ ላይፍ ላይ አካውንታቸውን ሁላ አውጥተው ለማሳየት ምናምን የሞክሩ ይሞክሩ ነበረ። ትኩረት ነው የሚስበው። ገባህ አንተ ላይ ትኩረት እንደዚህ አይነት ነገር ትኩረት ነው የሚስበው። አሁንም እኔ ኢትዮጵያ ላይ በጣም ገንዘብ የምሰሩ አላችሁ ኢትዮጵያ አላችሁ ሰዎች በጣም ገንዘብ የምሰሩ የሚሰሩ አሉ። በቃ ጌም ከማንም ኢትዮጵያ እንዳሉት ሰዎች ጌም በጌም ብር የሚሰሩ የለው። በቃ ራሳቸውን አቅ መኪናቸውን ይዘው በጣም ጽድት ጽድት ያለ መኪናው ይዘው ነው የሚወጡት። እዛ ስር ነው እንደዚህ ራስ በክልክ ያለፈ ራሳቸውን ማሳየት ራሳቸው ላይ ጉዳት ነው ነው። እኔ የምለው ጉዳት ነው። እዚህ አሁን ማሚ ፕሬዝዳንት ማሜ አለ ይጫወታል፣ በጣም ጌም ጎበዝ። በቃ ግን ይሄ ይሄ ያለኝ እንደዚህ ነው። ከዛ ካለበት እጅ ከሚስምበት አልወጣም። አቶ አይደለም አለው ገንዘብ ይኖረው እንደማንኛውም ሰው እየሰራ ነው። ግን ወጣ ወጣ አያ በዛም አስፈላጊ ላይክ አስፈላጊ አሁን መኪ ጥድት ጥድት ያለ መኪና በአንድ ላይፍ እኮ ታውቃለህ ሶስት ሚሊዮን እና አራት ሚሊዮን ነው የሚሰራው እኮ እሱ ነው ማለት እና ራሳቸው ማሳየት አራት ሚሊዮን አምስት ሚሊዮን በጣም ነው ሜክ የሚደረገው ገንዘብ ቲክቶክ ላይ አሁን እሱን ማንም ያወቀው የለም አውቀውታል ግን ምንም ግድ አልሰጣቸውም እና ምንድን ነው ጆን ዳንኤል እስር ቤት ሲገባ ገንዘቡ ጭምር ነው ምንጩ ይታይ ምናምን ተብሎ ይታወቃል ከየት እንደሚመጣ ይታወቃል ከየት እንደሚመ ምን ጆን ዳንኤል እንዴት ጊፍት እንደሚያገኝ ሁሉም ሰው ያውቃል መንግስት ጭምር ግን አሁን ምንድን ነው በቃ ስትወርቅ ሁሉም ይጠይቃል። ያ ነው ራስ ራስን ከልክ በላይ ወደ ውጪ ማውጣት ማለት ምን ያህል ከባድ እንደሆነ እሱ እሱ ጭምር ያቅበታል። ሁለተኛ ደግሞ ምንድነው አሁን ጆን ዳንኤል የዛሬ ዓመት አይተ ከሆነ የይቅርታ እንትን ተደርጎለት ነበር። የዛሬ ዓመት ሁሉም ሰው በቪዲዮ ወጥተው ይቅርታ እየጠየቀለት ነበር ድጋሜ ዘንድሮ ይቅርታ ይቅርታ እንትን ቪዲዮ ሲሰሩለት ፋሲካን ብጠይቃት ምን እንዳልኩት ለጆን ዳንኤል ይሄ ነገር ትክክል አይደለም፣ እንደዚህ ማድረጋቸው ትክክል አይደለም። ሁሉም ሰው አንድ ሰው ስለሰራ ብቻ ሁሉም ሰው ወጥቶ ይቅርታ ቪዲዮ ይሰራል። እንዴ ስንት ሰው እኮ ከጆን ዳንኤል በፊት ኋላ እኮ ስንት ሰው ብዙ መንግስት ጋም ተጣልቶ ብዙ ሰው እስር ቤት ገብቷል፣ ነገር ግን ማንድም ድምፅ አልሆነላቸውም። መንግስት ራሱ አይቶ የለቀቃቸው ብዙ አለ። ለጆን ዳንኤል ድምፅ ማብዛት ግን እዛው እንዲቀር አድርጎታል፣ እዛው እንዲቀር አድርጎታል። ለምን መንግስት ትኩረት እንዲያደርግበት ተደርጓል ማለት ነው። የራሱ ስራ አለው መንግስት፣ የሚሰራ አካሄድ አለው? አይቶ ሊለቀው ይችል ነበር። በድጋሚ አመቱ ሲመጣ ግን የይቅርታ ቪዲዮ እንዳለ አንዱ አንዱን ሳይ አንዱ አንዱን ሳይ ፋሲካ ምንድን ያለው የይቅርታ ቪዲዮ ልሰራለት ልሰራለት ነው ማለት እረፍ ያልኳት። ትክክል አይደለም። እንደዚህ አይነት ነገር ትክክል አይደለም። ከዛ እንዳይወጣ ነው ያደረጉት ማለት በራሱ ይቅርታ ኦኬ። ግን ህዝብ ወጥቶ ይቅርታ ለአንድ ሰው እንደዛ መጠየቅ ማለት በቃ ትኩረት እሱ ላይ ትኩረት እንዲሆን ሆኖበታል። እንዴ እናውቃለን እኮ ማን በቅርብ ከውጪ ገብቶ፣ ስም መጥራት አይጠበቅብንም። እርስ በርስ እኮ ተው፣ ቪዲዮ አስሩ። ጆከር ያውቃል ቪዲዮ አትስሩ። አንድ ሰው ቪዲዮ እንዳሰሩ ጆከር ጭምር ማለት ብሏል። እንደዚህ አይነት እንትን ተደርጓል፣ ቪዲዮ እንዳይሰራ ተደርጓል። ወጥቷል፣ ያለች ምንም እንትን ቢሆንም ቢታገድም ግን ወጥቷል። ከእስር ቤት መንግስት እራሱ አይቶ በራሱ ለቆታል። እና ይሄ ነው የምለው። አብሽር ሚኪዬ፣ ሁሉም ነገር አላፊ ነው፣ ያልፋል። የነበረም አንተ የነበርክበትን የዱሮ ችግርህንም አሳልፈ ነው እዚህ የደረስክ የነበረው። የዛሬንም ችግር ደሞ ታልፈዋለህ። ኖርማል፣ በቃ ይፈጠራል። የሰው ልጅ ካልተፈተነ ማለፍ አይችልም። ማለት ከትምህርት ከተምርት ተምሮ ነው ተፈትኖ ነው የሚያልፈው። ሶ ስትፈተን ነው የምታልፈው። አብሽር። ለማለት ነው። ቴንክ ዩ በጣም አመሰግናለሁ ወንድማል በጣም እና ያለው ነገር ይሄ ነው። አሁን ላይቭ ላይ ሰው ያልገባው ነገር በሁለት ሰዓት ውስጥ በአንድ ሰዓት ውስጥ ሁለት ሚሊዮን እና ሶስት ሚሊዮን ነው የሚሰራ ሚክ ማረ አሁን እንደ ነው ነው ፊፊ ስንት ነው የምትሰራው ላይ ስንት እና የቀጠሮ ጌም ስንት ነው ሜክ የሚያደርጉት? ገብቷል። በሰከንድ ውስጥ ማክሲመሙን ማለት ነው። አሁን የቀጠሮ ጌም ስትጫወት የቀጠሮ ጌም እኮ በኃይለኛ ገባ ቢባል አንድ ሚሊዮን ኮይን በትሪፕል በሶስት ስታባዛ ስንት ነው የሚመጣው? 3 ሚሊዮን ነው አይደል? እቺ ባለፈው ጆካዬ 12 ሚሊዮን ያገኘችው ልጅ እኮ አንዱ ሚሊዮን ኮይን 5000 ዶላር ነው። ስንት 13 ሚሊዮን ሆና ከጨረሰች ማለት እያንዳንዱ ቢሊዮን አምስት አምስት ሺህ ከሆነ እኔ አሁን ይህንን መደመር አልችልም፣ ባለኝ እውቀት። እስኪ ምታው፣ ስንት ሚሊዮን ብር ነው በኢትዮጵያ? ስልሳ አምስት ሚሊዮን ካመጣችሁ፣ ስልሳ አምስት ሚሊዮኑን ያው በባንክ ምቱት፣ በባንክ ከረንሲ

የተነሳንበት እሱ ሊያወራ የፈለገበት ምክንያት ምንድን ነው? ስለተናገራቸው ገንዘቦች፣ ሀብቶች ያን ምንጭ ኬት ነው ምናምን ሲባል ነበረ። ግን ሚኪ ለረጅም ጊዜ ትንሽ ዓመት አራት ዓመት ብዙ ቀጠሮ ጌም ተጫውታላ። ብዙ ቀጠሮ ተጫውተዋል። በዛ ላይ ጠዋት ጠዋት ያቺ ማናት ከዛች ከቻይና ከሩሲያ ቻይና ጋር ሆኖ የሰራው ነገር አያቁም ነበረ። ምን ያውቀው ነበር ሚኪ ለማስታወስ ያክል ኢትዮጵያ የተገናኘን ጊዜ ምን ብዬ አለው? ስድስት ሰዓት ሰባት ሰዓት እየነዳው ነው ትራኬጂ እየወጣው ከከተማዬ ስድስት ሰዓት ሰባት ሰዓት ሚኪ ነበር ማየው ማርያምን፣ እውነት ማለት ነው ስድስት ሰባት ሰዓት ጌም ይጫወት ነበር። በጣም ጠዋት ጠዋት እንደዛ እንደዛ ብቻ ሳይሆን እኛ ገና ጌም ባልጀመርንበት ጌም ባልጀመርንበት ጊዜ ባጃጁን ይዞ ነው እኮ እሱ ጌም የጀመረው ያ እሱ ነው እኮ አስታውሳታለሁ። ማን መሰለች ጊፍት የምትሰጣት ቤቲ ቤቲ እና ቲጂ ረሳ ለመጀመሪያ ሚኪን ወደፊት ያመጡት እነሱ ሁለት ልጆች ናቸው። አሁን የት እንዲያሉ አላቅም፣ ጠፍተዋል። የሆነ ጊዜ ነበረ። ስማ የሆነ ጊዜ መኪና ውስጥ በጭንቅላት ቁም ተብለ የሆነች መኪና ነበረችው። አሁን ትልቁ ችግር ምንድን ነው? አሁን ከመሀል የመጡ ሰዎች ሲያዩ በቃ ደበራቸው። ብዙ ነገር ካራክተር፣ ምናምን ሲደበራቸው መጣችልህ። አንዷ ቀልፋን ነው ቀልፋን፣ የድሮ እንትን መጣችልህ። የነበረውን ሰው በልጠ ስትገኝ እንዴት ነው? ከባድ እኮ ነው። በቃ አሁን እናስወርሰው። አሁን እዛ እኔ ብዙ ሰዎች እውነቴን ነው የምልህ፣ እኔ ምንም አይነት ጉዳይ ውስጥ የለሁበትም፣ ምንም አይነት ነገር የለሁበትም። ብዙ ሰዎች እዚያ በሬ ላይ ምናምን ፀጉረ ልውጥ ሰዎች እናጠፋለን፣ እንገላለን ይሄ ሁሉ ነገር እንትን ሳይል ማለት በጣም ብዙ አይነት ማስፈራሪያ ነበረ የነበረው ማለት ነው። እና ምንድን ነው እኔ እላለሁ ሁሌ ማለት ነው። ምንድን ነው ለዚህ ነው አሁን ቤቴ ላይ ካሜራ ምናምን ገጥሜ ለዚህ ነው በቃ ስጋት። ስማ ሚኪ፣ አንተን ለማጥፋት የሆነ ላውንቸር ነገር ይዘው መምጣት አለባቸው። ምክንያቱም እኔ በቅርብ ስለማቀ ብዙ ወገኖች ብዙ ደግሞ የሚያውቁኝ ሰዎች ስላሉ እና እዚህ አይነት ከክ የሆነው ጥንቅጥ ውስጥም ምንም አይነት ነገር አጥቼ ልገባ፣ እንደራሱ ራስ ጠብቅ፣ በተቻለ መጠን ወደ ጌም ተመለስ። ከዚህ ከእርዳታ ምናምን ነገሮች እውጣና ላይክ፣ እንደዚህ ፈን የሚያደርጉ ነገሮችን ስራ በፊት ስታደርግ እንደነበረው በዛ በተወላገደ እንግሊዘኛ ሰውን አዝናና። በቃ እሱ ነው ገባህ፣ እሱ ነው የአንተ ኮንቴንት፣ እሱ ነው። እሱ ራስህን ጠብቅ። ከወደድክ በኋላ አንድ ነገር ንገረህ ለራስህ። ራስ ብቻ ነው ያለው። ከጎን ማንም ሊቆም አይችልም። ገንዘብ ካለ ማንም ያከብራል፣ ማንም ይወዳል። ለራስህ አንተና ገንዘብ ነው። ስለዚህ ራስን ጤናን ጠብቅ። እኔ አሁን የምል ነገር ሌላ አሁን ብዙ ቦታ ልትጠራ ትችላለ፣ ግን ከአሁን በኋላ የትም በምንም አይነት ጉዳይ የትም አትሄድ። እንደዛ ካደረኩኝ እንደዛ አሁን ሌላ ቦታ ጠርተው ሚኒኬሄድኩኝ ማለት ነው። ይሄ ያንጠለጠልኩት እንደው እንትን አይደለም ማለት ነው። ቆለጥ አይደለም ማለት ነው። ማንም ሰው ቢጠራኝ ልሄድ አልችልም። ማንም ከዚህ በኋላ በእግዚአብሔር ሌላ ቦታ ተጠርቶ ሄደ ካለ ቆለጥ የለውም ብላችሁ በዚህ እንድትሉ፣ በቃ እንድትወስኑ። ማንም ማለል መጠመጥም ማንም ምንም ምንም እንትን የሚለው እግዚአብሔር የፈቀደች ነገር ነው፣ ምስክሬ ናት፣ ነው የምላችሁ። ሚኪ፣ ቆይ ቆይ። ግዕዝ ግዕዝ ማታ እራሱ ስሙ ሲጠራ ነበር። ግዕዝ እንተጠራ አይደለም ሚኪ ነው ሚኪ።

ይሄ ነገር በሚኪ ነው የተጀመረው። ከዛ ሚኪ ሚኪ ተጠራ ሚኪ ሲጠራ እንደገና ድጋሜ ሙኒት ቤት ተጠራ፣ ሙኒት ሀቢባ ቤት ተጠራች፣ ሀቢ መብረቁ ቤት ተስፋዬ አለ ይሄ ሁላ ተስ መብረቁ ቤት ተስፋዬ ተጠራ። እኔ በቃ ሰሞኑን ንዝ ቃል ነው ነገር አልችልም። ሁሉም የጎ የግማሽ ጎን ማን ነው ይሄ ተስፋዬ ቅልቦች አሁን ሙኒት እንድትጠራ ያደረገው ተስፋዬ ቅልቦች ነው። ተስፋዬ ሀረርጌውን ደግሞ እንትን ቤት ጠርተው እያናዘዙት ነው። እንትና ነው ወብረቁ ቤት፣ ወብረቁ ቤት ተያይዞ የመጣ ነገር ልነግርህ አልችልም። እኔ ለምን መሰለ እሱ ለእኔ እኮ የምስቀው ጊዜ ታያለህ። በብዙ ነገር ና ይሉኛል። ትጠየቃለች እኔ ፋይሌን ወደኋላ እየፈለግኩ ነበር። ድንገት በዚህ ሰው እንዳይጠሩ ግን ተመስገን ልፍታ በራሴ በውስጥ ሰሞኑንማ ያለው ነገር ትንሽ ማንም ሰው ሲያገኘ ተደብሮ ነው የሚለው። መደበሪያ ነው የሚያደርገው።